ማለት ነው። ራሱ እየተናገረ ያለው ማለት ነው። አንዳንድ ጥቅሶችን ስለ ሰይፍ ትንሽ ላውራችሁ። በቁርአን ውስጥ ሰይፍ የሚለው ቃል የለም፣ ምንም ነገር የለም። ሰይፍ የሚለውን ቃል በቁርአን ውስጥ አታገኝም። ባይብል ላይ ግን ሰይፍ መላእክቶች ራሱ ሰይፍ ይዘው ይመጣሉ። ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አህያይቱ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየች። ይችላል፣ ሰይፍ ይዞ ነበረ። ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ ማለት ነው። ሆሪት ዘውልቁ ምዕራፍ 22 ቁጥር 31 ላይ ደግሞ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየ፣ ሰገደ፣ በግንባሩ ወደቀ ደንግቶ። ሰይፍ ይዙ ነበር መላእክቶች። ኢያሱ ምዕራፍ 5 ቁጥር 13 ላይም እንደዛ ነው። የተመዘዘ ሰይፍ በእጁ የያዘ ሰው በፊት ይቆመው ነበር አለ። ሚካኤል ነው የያዘው ሰይፉን። አንደኛ ዜና መዋል ምዕራፍ 21 ቁጥር 13 ላይም እንደዛ ነው። ዳዊትም አይኖቹን ሲያነሳ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፉን በእጁ ይዞ ወደ ኢየሩሳሌም ተዘርግቷል ይላል። ሰይፍ ይዙ ነበር። እንደውም ይገላሉላ በሰይፍ መላእክቶች። ኢሳይያስ ምዕራፍ 37 ቁጥር 36 ላይ የእግዚአብሔር መልአክም ወጣ ከአሶራያንስ 485 ሺህ ሰው ገደለ፣ ማለዳም በተነሱ ጊዜ ሁሉም በድኖች ነበሩ ይላል። የገደላቸው በሰይፍ መልአክ ይጋደላል። ድርሳነ ኡራኤልም ዘሚያዝያ ገጽ 171 ቁጥር 11 ያስተመለከቱ ቅዱስ ኡራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርክው ነገር ለምን አወዘንከው? አሁንስ ከሁለት ቦታ ቆርጣለው አሉ ይላል። ለሁለት ሊቆርጠው ማለት ነው፣ ከሁለት ቦታ ሊሰነጥቀው ማለት ነው። ኦሪዘ ዘፍጥረት ምዕራፍ 34 ቁጥር 25 ላይም የዲና ወንድሞች የያዕቆብ ልጆች ስምኦንና ሌዊ የየራሳቸውን ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ፣ የሞሩና ልጁን ሴኮሙን በሰይፍ ገደሉ ይላል። አንገት ይቀሉ ይቀሉ ነበር። ኦሪዘ ዘዳግም ምዕራፍ 13 ቁጥር 15 ላይ እንደዛ ነው። የዛች ከተማ ሰዎች በሰይፍ ስለት ፈጽሞ ተመታለ አለ። በሰይፍ ፈጣሪ ነው የሚያዘው ከተማይቱ በእርሷ ውስጥ ያሉ ሁሉ እንስሳውን ሁሉ በሰይፍ ስለት ታጠፋለ አለ። በሰይፍ እምሽክ እያሱ ምዕራፍ 6 ቁጥር 21 ላይም እንደዛ ነው። በከተማ የነበሩ ሁሉ ወንዱም፣ ሴቱም፣ ህፃናቱም፣ ሽማግሌዎቹም፣ በሪዮም፣ በጉንም አያውኑም በሰይፍ ስለት ፈጽመው አጠፉ ይላል። አሁን ወደ አዲስ ኪዳን ልንመጣ ነው። አዲስ ኪዳን ላይ የሰይፍ መጽሐፍ ስናብራራ ሚሽነሮች ይሄኮ ብሉይ ኪዳን ላይ ነው፣ አዲስ ኪዳን ላይ ሰይፍ አያወራም ይሏሉ። ስለዚህ ባይብሉን ቀጋና አልጋ ለማድረግ ይፈልጋሉ ማለት ነው። ስለዚህ በአዲስ ኪዳን ላይ ልብሱን ሽጦ ሰይፉን ይግዛ ብሎ እየሱስ ሲያዝ ታያቸዋለሽ። የሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ እንደዛ ነው የሚለው ከእናንተ ጋር ሲኖር ምን ጎደላችሁ አላቸው። ምንም አልጎደላ ሲሉት፣ ኮሮጃ ያለው ከእርሱ ይውሰድ፣ ከረጢት ያለው እንዲሁ፣ የሌለ ሁሉ ልብሱን ሸጦ ሰይፍ ይግዛ አለ። ሰይፍ ተገዛ ለመከላከል። ከዛ ጴጥሮስ እንደምትመለከት ችኩል ነው። ማቴዎስ 26 51 ላይ የማቴዎስ ወንጌል 26 51 ላይ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መቶ ጆሮን ቆረጠው። ጆሮን ቆረጠው ይዞ በሰይፍ ኢየሱስ ግዙ ባላቸው ሰይፍ ይዞ ቆረጠው። ከዛ ስለቸኮለ ኮደ ገሰጸው። ምን አለው? ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልስ። ቸኩለ ለመከላከል ነው እንጂ አዲስ ኪዳን ላይ ለማጥቃት መጠቀም የለብንም። ለኦፌንሲቭ ሳይሆን ለዲፌንሲቭ ነው በማለት ሰይፍን የሚያነሱ በሰይፍ ይጠፋሉ አለ። ራዕይ 13 10 ላይም በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋላል ስለዚህ ስለ ሰይፍ ባይብል ላይ ብዙ የሚናገሩ ነገሮች አሉ ማለት ነው አን